ሰላም ጤና ይስጥልኝ። የተወደዳችሁ በዓለም ዙሪያ በዓለም ዳርቻ ሆናችሁ በስርዓት ቴሌቪዥንን የምትከታተሉ ቤተሰቦቻችን ባዮ ዓለም፣ ዛሬም እንደተለመደው በተለመደው ሰዓትም አዲስ እንግዳ አዲስ ፕሮግራም አዲስ ሰው ይዞላችሁ መጥቷል። ከፕሮግራሙ ጋር እኔ ብሩክ ጫላ እንዲሁም እኔ ይልማ ዘሪሁን በጋራ እንቆያለን ማለት ነው። አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ዛሬ እንደተለመደው እንግዲህ በባዮ ዓለም ዝግጅታችን እጅግ አነጋጋሪ በአለማችን ላይ ከተፈጠሩ ታሪካቸው፣ ድርጊታቸው ሁሉ እጅግ የሚያስገርምና የሚያስደንቁ የሆኑ ሰዎችን ይዘን የምንመጣበት ነው። ዛሬ ደግሞ ወደ አፍሪካችን እንመጣለን። ወደ አፍሪካችን መጥተን ደግሞ ወደ ማዕከላዊ አፍሪካ፣ ከማዕከላዊ አፍሪካ ደግሞ ስሟን ራሱ ሴንትራል አፍሪካ ስትል የሰየመችውን የአምስት ሚሊዮን አምስት ነጥብ አራት በአሁኑ ሰዓት ህዝቧ እዛ አካባቢ ያለች ልክ እንደ ኢትዮጵያ ሁሉ ምንም አይነት የባህር በር እየሌላት ነገር ግን 19 ሰባዎቹ መጀመሪያ አካባቢ እጅግ አነጋጋሪና አስገራሚ የሆነ መሪ ፕሬዚዳንት ያገኘች ንጉሠ ነገሥትም የሆነ ጭምር ነው። የዚህ ሰው እጅግ አስገራሚ ታሪክ ይዘንላችሁን እናንተ መተናል ዛሬ ማለት ነው። እንግዲህ ያው እሱ ነግሯችኋል። ሴንትራል አፍሪካ ሪፐብሊክ ትባላለች። ያው ታውቋታላችሁ ብዙዎቻችሁም በማዕከላዊ አፍሪካ የምትገኝ ነች። እቺ ታዲያ ልክ እንደኛው ሀገርም እንደ ሌሎች ሀገራትም በአስራ ዘጠነኛው ክፍለ ዘመን አጋማሽ ላይ አንድ መሪ አግኝታለች። ዣን በደል ቦካሳ ይባላል። ስለ ቦካሳ ብዙዎቻችሁ ሰምታችሁ ሊሆን ይችላል። ምናልባት በመሪነቱና በአምባገንነቱ ብዙ መረጃዎች ሊኖራችሁ ይችላል። ነገር ግን የዚህን ሰውዬ አስገራሚ አሳዛኝ ከዚህ ባለፈም ደግሞ የሰውየውን ልዩ የሚያደርገው ባህሪዎችንም ዛሬ በባዩ ዓለም ፕሮግራማችን አሰናርተን ወደ እናንተ ይዘንላችሁ መጥተናል። በትክክል እንግዲህ የሴንትራል አፍሪካ መሪ ሆኖ ብቅ ሲል ይህ ሰው እጅግ በጣም አስገራሚ የሆኑ አነጋጋሪ የሆኑ ህጎቹ፣ በተለይ በተለይም ደግሞ ህጎቹ እጅግ በጣም የሚያስገርሙና በ19ኛው ክፍለ ዘመን ላይ ከነበሩ በአብዛኛው ሀገራት እንደዚህ አይነት ህግ የሚያስፈጽሙ አልነበሩ። ሰባዎቹ ውስጥ በተለይ ደግሞ ሌብነትን እጅግ አድርገው ከመጸየፉ የተነሳ የሚሰርቅ ሰው ላይ የሚወሰናቸው ውሳኔዎች በጣም አነጋጋሪና በተባበሩት መንግስታት ዋና ጸሐፊ ጭምር የሚተች የነበረ ነው። በነገራችን ላይ የመጀመሪያ ልክ አንድ ነገር ሰርቆ አንድ ሰው ሲያዝ የመጀመሪያ ጆሮ ይቆረጣል። አንድ ጆሮ ይቆረጣል። ሁለት ሲደግም እንዲ ሌላ ያንኛው ጆሮ እያለ ቀስ በቀስ በሂደት ወደ እስር ቤት ማግባት ማረሚያ ቤት ማስገባት ብሎ ነገር የለም፣ አካሉን እየከታተፉ። በነገራችን ላይ በጣም የሚያስገርመው ደግሞ ይህ ሰው በተለይ በስርቆት ወንጀል የተተማሩ ሰዎችን አካላቸው ሲከታተፍ ቁጭ ብሎ እንደ ትሪት የሚመለከት ሰው መሆን። ዣን በደል ቦካሳ ወደ ስልጣን የመጣው በፈረንጆቹ አቆጣጠር 1966 አካባቢ ነው። ታዲያ ስልጣን ከያዘ በኋላ ብዙ ህጎችን ለመቀየር ሞክሯል። ብዙ ህጎችንም ቀይሯል። በእርግጥ ታዲያ ምንድን የሆነው በዚህን ወቅት በርካታ መሪዎች እንደሚያደርጉት ለራሱ የሚሰጣቸው ማዕረጎች አሉ። እነዛን ማዕረጎችም ወስዷል። ምንም አልቀረበትም። ከአምባገነኖች ውስጥ ሌላ ምንድን ነው ያደረገው ይህ ሰው የተለያዩ ህጎችን ያወጣው ለምሳሌ ጥንቆላን የተመለከተ ህግ አውጥቷል ያለ ስራ መቀመጥ ማንኛውም የሴንትራል አፍሪካ ሪፐብሊክ ዜጋ ሆኖ ከ18 ዓመት እስከ 55 ዓመት የሆነው ወጣት ያለ ስራ መቀመጥ አይችልም ዝም ብሎ ሲውደለደል መዋል አይቻልም ያስቀጣል በራሱ ማለት እና ይሄ አወዛጋቢ ህግ በዓለም አቀፍ ደረጃ እያነጋገረ ነው ስራ ብታገኝም ባታገኝም እንግዲህ ስራ መስራት አለብህ ምንም አረክ ምንም ይሄ ህጉ ብዙዎች እንግዲህ እንደ ጥሩ ሊያዩት ይችላል ነገር ግን ስራ በሌለበት ሁኔታ ህጉ ተግባራዊነቱ ክፋቱ ላይ ብቻ ነው የሚያተኩረው ይሆኗል። እንግዲህ ቅድም ይልምሽም እንዳለው ከሌቦች ጋር በተያያዘ ያው አካል ነው የሚቆራረጠው። ለምንድን ነው ተባለ በአንድ ወቅት አንዱ ጋዜጠኛ የአሶሴትድ ፕሬስ ጋዜጠኛ ጠይቆት ነበር። ለምንድን ነው ሌቦችን ማታስሯቸው? ለምንድን ነው እንደዚህ አይነት ጭካኔ የተሞላበት ተግባርን የምትፈጽሙት? የሚል ጥያቄ ቀርቦለት ነበር። ምንድን ነው ያለው? እንዴ ለሌባ እኮ እስር ቤት ማለት መንግስት ሰማያቱ ሆኗል? መንግስት ሰማያት እንደገባ ነው። እኛ ሲጀመር እሱን የምንቀልብበት በጀትም የለንም፣ ነው ሲል ቃል በቃል የተናገረው። ስለዚህ እኔም ይመቸኛል ቁጭ ብዬ ከታተላለሁ። አደባባይ አለ፣ እዛ ላይ ነው እንትኑ በሰለጠኑ የቀዶ ጥገና ሐኪሞች ነው፣ ጆሮ ይቆረጣል፣ ሁለተኛ ላይ ሁለቱም ይቆረጣል፣ ሶስተኛ ላይ ወደ እጅ ይሄዳል፣ እያለ እየተከታተፍክ ታልቃለህ እንጂ አትገደልም አትታሰርም። በጣም የሚያስገርመው ነገር እንደውም በአንድ ወቅት ላይ ጋዜጠኞችን ሁሉ ይዞ ወደ ማረቢያ ቤት ይሄዳል ከዛ በኋላ በተለይ ሌቦችን ሲያይ በጣም ይበሳጫል መሰለኝ። እስቲ በጣም የሚበሳጭስ መሪ ነው። ለጉብኝት ሄዶ ሸሚዙን ጠቅለት ጠቅለት አድርገው ዱላ ተቀብሏቸው እዛው መግረፍ ነው የጀመረውና ሰው ይሄናል። በጣም ሌቦችን የሚጸየፍ አይነት ሰው ነው። ግን ሌቦችን የሚጸየፍ ሰው ነው ሲባል ይሄ ሰው ጻድቅ ነው ወይም ደግሞ ምርጥ መሪ ነው ወይ የሚለውን ነገር እስኪ ወደኋላ ስለምንመጣ ምን አይነት መሪ እንደሆነ በደንብ ትመለከቱታላችሁ። ሌላኛው ከሚያነሳው ነገር አንደኛው በነገራቸው የሴንትራል አፍሪካ ሰባ ሶስት ሰባ አራት ፐርሰንት አካባቢ ያለው ክርስቲያን ነው እና ምን ይላል እራሱን እኔ አስራ ሶስተኛው ሐዋርያ ነኝ ብሎ ነው የሚያስበው እና አስራ ሶስተኛው ሐዋርያ ነኝ ሲል እጅግ ክርስቲያን ነኝ ማለቱ ነው በጣም መንፈሳዊ ሰው ነው ሊባል ይችላል የሚለውን ነገር እንመለከታለን አዎ እንግዲህ ያው 13ኛ ሐዋርያ ነኝ፣ ብሏል እንደ ጴጥሮስ፣ እንደ ጳውሎስ አንደኛው እኔ አስራ ሦስተኛው ነኝ። በዚህ ዘመን ልምጣ እንጂ ያው በክርስቶስ ዘመን በተለይ ደግሞ በመጀመሪያው ክፍለ ዘመን አካባቢ ቢሆን እኔም ሦስተኛ አስራ ሦስተኛው ሐዋርያ ነኝ ብሎ የሚያስብ መሪ ነበር ነበርና። ታዲያ ለራሱ የተለያዩ ማዕረጎችን ሰጥቷል። በተለይ ደግሞ በፕሬዚዳንትነት ዘመኑ ወደ ንግስናው ዘመንም እንመጣበታለን። ከ1966 እስከ 1976 ባለው የፈረንጆቹ ዓመታት ውስጥም ፕሬዚዳንቱ ሆኖ ነው ሀገሪቱን ያገለገለው እና በፕሬዚዳንትነቱ ዘመን ማዕረጉ የህይወት ዘመን የሴንትራል አፍሪካ ሪፐብሊክ ፕሬዚዳንት፣ የፍትህ ሚኒስትር፣ የመከላከያ ሚኒስትር፣ የቤቶች ሚኒስትር የግብርና ሚኒስትር፣ የአቪዬሽን ሚኒስትር፣ ዣን በደል ቦካሳ የሚል የሁሉም እንግዲህ ጠቅላይ ሚኒስትር እንግዲህ አሁን ጠቅላይ ሚኒስትር ነበር መሆን የነበረበት ጠቅላይ ሚኒስትርና ፕሬዚዳንት ቢለው እኮ ያስኪደዋል አብሮ ማለት ነው። ይህን ሁሉም አረጎችን ጠቅልሎ የወሰደ ነው። እንግዲህ የተወደዳችሁ ተመልካቾቻችን ስለ ዣን በደል ቦካሳ እና ስለ ሴንትራል አፍሪካ ሪፐብሊክም የተወሰነ ነገር እየነገርናችሁ እንገኛለን። ይህ ፕሮግራም ባዮ አለም ነው። ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል ክብሯትና ክብሯን በመከታተል ላይ የምትገኙት ባዮ አለም ዝግጅታችንን ነው፣ በብስራ ቴሌቪዥን ብቻ። ፕሮግራሙን በማዘጋጀትና በማቅረብ ደግሞ እዚህ ስቲዲዮ የምንገኘው እኔ ይልማዛሪውና ብሮግጫ አብረን አለን። እንግዲህ ዛሬ እያነሳንላችሁ የምንገኘው በሴንትራል አፍሪካ ውስጥ በ19ኛው ክፍለ ዘመን አጋማሽ ላይ ሀገሪቷን በመምራት ላይ የነበረ ልዩ የሆነውን ሰው ጃን በደል ቦካሳ ይባላል። ይህ ሰው እጅግ አስገራሚ ነገር ይዘንላችሁ መተን የእሱን አንዳንድ አስገራሚ ነገሮች ቀደም ሲል አንስተናል። አሁን ደግሞ የምናልፈው ቀደም ሲል እንዳልነው እንግዲህ ይህ ሰው አስራ ሶስተኛው ሐዋርያ ነኝ ክርስቲያን ነኝ ብሎ ቢያስብም ፍጹም የሆነ ሌቦችን በተለይ ደግሞ ወንጀልን የሚጸየፍ ቢሆንም ወንጀለኞችን የሚቀጣበት መንገድም እጅግ አረመናዊ ቢሆንም ነገር ግን የእሱ ባህሪ ደግሞ እጅግ አስገራሚና እሱን ስማን ነው የሚቀጣው የሚያሰኝ ነው። እስኪ ስለ እሱ አስገራሚ አስገራሚ ነገሮች ብዙ ነገር ማንሳት ይቻላል። እንግዲህ ተመልካቾቻችን፣ ስለ ሰውየው የተለያዩ ህጎችን እንዳወጣ ነገራችሁ አለው ከጥንቆላ ጋር፣ ከስራ ጋር፣ ከሌቦች ጋር የተያዙ ህጎች አስገራሚ የሚባሉትን ህጎች መርጬ ነው እንግዲህ ወደ እናንተ እየነገርናችሁ ያለ ነው። ታዲያ ሌላኛው ህጉ በዚህ ወቅት ያወጣው ከወሲብ ግንኙነት ጋር የተያያዘ አዲስ ህግ አውጥቶ ነበር እና ወደ ስልጣን እንደመጣ ነው ይህንን ህግ ያወጣው። እንግዲህ ማንም ሰው መስረቅ እንደማይችል ከገለጸ በኋላ ቀጣዩ ህግ የሆነው ማንም ሰው ከአንድ በላይ የወሲብ ጓደኛ ወይም የፍቅር ግንኙነትን መመስረት እንደማይችል ህግ አውጥቷል። ይህ ህግ ታዲያ በዓለም አቀፍ ደረጃ ራሱ መነጋገሪያ ሆኖ የሰውን ሰብአዊ መብቶች ከመገደብ ጋር በተያያዘ ከሌቦቹም ጋር በተያያዘ በነተመድ ኃላፊ ሁሉ ጥያቄ በቀረበለት ሰዓት እናንተ በዝባዥ ቀኝ ገዢ ኢምፔሪያሊስቶች እረፉ አይነት ነገር ነው ሲያስጠነቅቅ የነበረና ለምንድን ነው ተብሎ ሲታሰብ ነበር። ሰውየው እንግዲህ የሌቦች ህግ ቢያወጣ ሌባ ነው፣ ስለ ፍቅር ግንኙነት ህግ ቢያወጣ እሱ የለየለት እንግዲህ ምንም ማለት ከነሰ፣ ይባሰ። አዎ፣ በዛ ላይ ህጎቹን ሙሉ የሚሽራቸው ራሱ ነው። ሰውዬው ያወጣል ህግ፣ ወዲያው ያወጣል ህጎቹን ይሽራቸዋል። ስለዚህም ከሴቶች ጋር በተያዘ ያለው ፍላጎት እጅግ ልዩ የሚባልና እዚህ ምድር ላይ እኔ እስከ ዛሬ ባነበብኩት ታሪክ ውስጥ የለም የእሱ አይነት በሴቶች ጋር የተያዘ ፍላጎት ያለው እንግዲህ በፎቶ ላይ የምትመለከቱት ሰው እንደዛ ነው በነገራችን ላይ ሰዎች ወደ አውሮፓ ማንም ወደ አውሮፓ ልትሄድ ትችላል አፍሪካም የትም ሀገር ስትሄድ እዛ ሀገር ያለ የሆነ ነገር የተመጣለ ቁስ ሊሆን ይችላል ባህላዊ የሆነ እቃዎችን ቁሳቁሶች ይዛ ልትመጣ ትችላለ ይህ ሰው ግን በየሄደበት የዓለም ጥግ ሴቶች እንዲዞ ይመጣው እና በጣም የሚያስገርመው ደግሞ ዋናው ፍላጎቱ ይሄንኛው ነው የሀገር መሪዎችን፣ ነገስታትን፣ የነበሩ ልቁሎችንም ጭምር የሚጠይቀው የመጀመሪያው ነገር የዛን ሀገር ሴቶችን በስጦታ መልክ ሊሰጡት ነው። ሴቶችን ይወስድና የተለያዩ አልማዝ፣ ወርቅ፣ የመሳስ ዳይመንዶችን፣ የዝሆን ጥርስ ምናምን ደግሞ እሱ ጋር በስለሆነ ደግሞ ይሰጣል ማለት ለሰጡት መሪዎች፣ መሪዎቹ የሚንከባከበው እንደዛ ነው። ለምሳሌ አንድ መሪ ወደ ሴንትራል አፍሪካ ሪፐብሊክ ባንጉይ ሊጎበኝ ሲመጣ የሆነ ሴት ነገር ይዞለትም እንዲመጣ ይፈልጋል። ባዶ እጅህን ከሄድክ በራሱ ጥሩ አቀባበል አይደረግልም። ከዛም በኋላ ያን ማድረጉ ብቻም ሳይሆን እሱ ደግሞ ለእነሱ የዝሆን ጥርስን፣ ዳይመንዶችን፣ አልማዞችን፣ ሌሎች የከበሩ ማዕድናት ሀገሪቱ ያለችውን ያላትን የከበሩ ማዕድናትን ለእነዚህ መሪዎች በመስጠትም እንግዲህ ልዋጭ ያደርጋል ማለት ነው። በተለያዩ ሀገሮች ጉብኝት አድርጓል። በሄደበት ቅድም ይልማ እንዳለው የተለያዩ አይነት ሴቶችን ይዞ መጥቷል። ከስልሳ በላይ ቁባቶች፣ ሚስቶች እንዳሉት የሚነገርለትም እጅግ የወሲብ ፍላጎቱ ከፍተኛ የሆነና የተለያዩ ሚስቶችን ከማግባት ያልተመለሰ አምባገነን አስገራሚ ሰው። በትክክል እንደውም በአንድ ወቅት ላይ ምንድነው የሆነው ወደ ጋቦን ይሄዳል አ ፕሬዚዳንቱን ይሄድና ያናግራል። እንግዲህ ዲፕሎማሲያዊ የሆኑ ስርአቶች አሉ። ያንን ስርአት በተመለከተ ግን እዛ ጋቦን ኤርፖርት ላይ እንዳረፈ በአንዲት ሴት ይነደፋል፣ በፍቅር በፍቅር የሚነደፍ ሰው ሰው በጣም ያስገርም። እና እንዳያት በጣም ይወዳታል። በቀጥታ ምንድን ነው ያደረገው መጣው የትም እንዳትጅ፣ እዚሁ ጠብቂኝ አይነት ነገር ብሎ ያናግራትና ወደ ጋቦኑ ፕሬዚዳንት ዘንድ ይሄዳል። እሳቸውን ያናግራል። ከዛ ብዙም ጊዜ እንኳን አልሰጣቸውም ለማውራት ቶሎ በፍጥነት ብቻ እናሎ ወደ ወዲ ከትከት አርጎት እንደማለት ማለት ነው። ከዛ በቀጥታ ይመለሳል። እንግዲህ ፕሬዚዳንቱ ኤርፖርት ድረስ ሄደው ደህና ሁን ደህና ገባ ብለው ይሸኙታል። በሚያስገርም ሁኔታ ግን ጥቂት እንደሄደ አውሮፕላኑ እንዲመለስ ነው ያደረገው። ፓይለቱን እንዲመለስ በማድረግ እዛው አስራ አምስት ደቂቃ ያክል በሮ እንግዲህ ከሊብሪቬል አየር ማረፊያ ወጣ፣ ከጋቦን ሄደ ፕሬዚዳንቱን ኧረ ምነው ቸኮልኩላ እያለ አስራ አምስት ደቂቃ ነው የቤተ መንግስት አቀባበሉ ነው ያደረገው እና አስራ አምስት ደቂቃ ያክል ከቆየ በኋላ ምንድን ነው የሆነው? በቃ ልሄድ ነዋል። እንዲ ረ ሁለት ቀን ጉብኝት እኮን የመጣ ምንድን ነው? አይ በቃ ልሄድ ነዋል። እሱ ልቡ ያለው ሁሉ በዲፕሎማሲያዊ ግንኙነቱ እዛ ልትቀበለው አበባ ይዘው ከመጡት የጋቦን ቆንጆዎች አንዷ አለኝ ነው መጣለ ያላ ስትመለስ፣ የለችም እሷ። ሴሬሞኒውን ጨርሰው ሄደዋል። ስለዚህ ከፕሬዚዳንቱ ጋር አብሮ ወደ ገባ ወደ አየር ውስጥ ገባ። በቃ ቻው ቻው አለ ሄደ። ከሄደ በኋላ ወደኋላ ዙረዋል እና ተመልሶ ሲያርፍ የጋቦኑ ፕሬዚዳንት የአሁኑ አሁን በመፈንቅለ መንግስት የወረደው የአሊ ቦንጎ አባት ነበሩ። የዛን ጊዜ የጋቦን ፕሬዚዳንት የሆኑት ኦማር ቦንጎ ይባላሉና እሳቸው ተደናግጠው፣ እንዴ ሰውየው የምነካው ብለው ሮጠው አየር ማረፊያ ሲደርሱ ክቡር ፕሬዚዳንት፣ ቅድም ቅድም ቤተ መንግስቱ ለሆነ ዲፕሎማሲያዊ ሀገራዊ ጉዳይ ይዤ መጥቼ ይጨርሰናል። አሁን የመጣሁት ለግል ጉዳይ ነው ባኮ ወደሚሄዱበት ይሉላ እኔ የፈልገው ይችን ሴት ነው። ለዛ ጉዳይ ነው የመጣሁት፣ በማለት እንግዲህ ያችን ልጅ ይዟት ወደ ባንጎይ ሴንትራል አፍሪካ ሪፐብሊክ ተመልሶ አንዱ ሚስቱ አንዱ ሚስቱ አድርጓታል። በነገራችን ላይ በዓለማችን ላይ ካለው ከካሜሮን ከፈረንሳይ፣ ከኤዥያ ውስጥ ካሉ ቢያንስ ሶስት አራት ሀገራት ከቬትናም ሚስቶች አሉት፣ ቁባቶች አሉ። ከቻይናም ያገባት አለች። እንደውም በአንድ ወቅት ላይ ደግሞ በዳንስ እየደነሰች ያለችን ሴት ሁሉ አፍቅሮ ወደ በንጎይ ይዞ መጥቷል። ሰውዬው እንደዚህ ነው። ክለብ ውስጥ እንግዲህ ክለብ ውስጡ ላይ ያያትን ሴት ይዞ መጥቶ ከቁባቶቹ አንዱ ያደረገ ሰው ነው። ይህ ሰው ማለት አስራ ሶስተኛው ሐዋርያ ነኝ የሚል እና ከአንድ በላይ በዚች ሀገር ላይ በሴንትራል አፍሪካ ከአንድ በላይ ሴት ማግባትም ሆነ ወሲባዊ ግንኙነት መፈጸም ፈጽሞ የተከለከለ ነው ብሎ በዚህም ምክንያት ኃይለኛ እርምጃ የሚወስደው ሰውዬ እሱ ግን በየዓለሙ እየዞረ ሴቶችን ያገባ ነበር። ከአንድ የሀገር መሪ ይጠበቃል ብላችሁ የማታስቡትን አይነት ድርጊት የሚያደርግ ሰው ነው። ይህ የዚህ ሰው ታሪክ አያልቅም። እጅግ በጣም አስገራሚ አስገራሚ የሆኑ መረጃዎች ወደ እናንተ እናደርሳለን። እንዴት ከስልጣን ስጥ ሊወርድ ቻለ? ወደ ስልጣን የመውረጃው የመንደርደሪያው ቁልቁለት ምን ይመስል ነበረ የሚለውን ነገር ተመልሰን ስንመጣ እናወራችኋለን። ነግራችኋለን። የትም እንዳትሄዱ። ይህ የሚተላለፈው በብስራት ቴሌቪዥን ብቻ ነው። ባዩ ዓለም ዝግጅታችንን ነው እየተከታተላችሁ አላችሁት። ከኛ ጋር ስለሆናችሁ እጅግ አድርገን አመሰግናለን። ተመልሰን እንመጣለን። የትም እንዳትሄዱ ተመልሰን መተናል። ውድ ተከታታዮቻችን እየተከታተላችሁ የምትገኙት ባዩ ዓለም በብስራት ቴሌቪዥን ነው። የዛሬው አጀንዳችን እንግዲህ ስለ ዣን በደል ቦካሳ እያወራን አስገራሚ ነገሮቹን እያወራን እንገኛለን። ስለ ሰውየው ተወርቶ አያልቅም። ሴንትራል አፍሪካ ሪፐብሊክን እንግዲህ ለበርካታ አመታት የመራ ነው። በፕሬዝዳንትነት የመራው ቅድም እንዳልኳችሁ ለአስር ዓመት ያክል፣ ከዛ በኋላ በቃኛል ስልጣን አይደለም በቃኝ ያለው ው እንግዲህ አንዳንድ አምባገነኖች ሁኔታቸው፣ ነገረ ስራቸው፣ ድርጊታቸው ሁሉ እጅግ በጣም የሚያስገርም ነው። ስልጣን እጅግ ካባለጋቸውና በስልጣን መንበራቸው ላይ ሲቆዩ በቀን እንደፈለጉ ከሆኑ መሪዎች መካከል አንዱ የሚባልና እጅግ አስገራሚ የሆነውን ሰው ነው እያነሳንላቸው የምንገኘው። እንግዲህ ፕሬዚዳንት ከሆነ በኋላ ሁኔታውን ሲያየው በዓለም ላይ እጅግ የሚከበሩና ታላላቅ ስም ያላቸው በወቅቱ ምንም እንኳን ከስልጣን ቢወርዱም የእኛው ንጉሰ ነገስት ንጉሥ ኃይለ ሥላሴም ነበሩ። ከሁለት ዓመት በፊት ነው ነበሩ። እንግዲህ በዛን ወቅት የነበሩ ነገስታት በጣም በዓለም ላይ ስም ያላቸው ነገስታቶች አሉ። ንጉሰ ነገስት ነው የሚባሉት። ስለዚህ ፕሬዚዳንት የሚለው ስም አልተመቸውም እና ንጉሰ ነገስት የመሆን ፍላጎት አደረበት እና የንግስና ስርዓት አከናወነ። የንግስና ስርዓቱ ደግሞ እጅግ በጣም የሚያስገርም ነበር። አዎ፣ ስለ ንግስና ስርዓቱ ዓለም የሚነጋገርበት ዛሬም ድረስ መነጋገሪያ የሆነ የንግስና በጣም ትልቅ ድግስ ነው የተደገሰው። በርካታ በተለይ ደግሞ ፈረንሳይ ቀኝ ገዥዋ ፈረንሳይ እሷም ብዙ እርዳታ ያደረገችበት ብዙ ኢንቨስት ያደረገችለት በርካታ መሪዎችም የተጠሩበት ነበረ። ነገር ግን የተገኙት ሁለት ሶስት መሪዎች አይሆኑም። እኔ ከአፍሪካ ንጉሶች ውስጥ ነጮች አጎንብሰውልኝ ንግስና የኔ የተቀበልኩ ነኝ የሚል ፕሮፓጋንዳ ማስነገርን ፈልጎ ነበር። ነገር ግን ብዙዎች አልተገኙም። ወዳጆቹ የሚባሉት የወቅቱ አምባገነኖች፣ ከዚህ ቀደም ታሪኩን ነግረናል፣ እነ ኤዲያሚን ዳዳ የኡጋንዳው፣ የጋቦኑ ቀደም የጠቀስኩላችሁ ኦማር ቦንጎ፣ እንደዚሁም ደግሞ ሌሎች ሴሴኮ፣ እነ ጁሊየስ ኔሬሬ በዛን ወቅት የነበሩት አልተገኙም። እውነት ለመናገር ተጠርተው ነበር እና ኤዲ አሚን ዳዳ ያልተገኘበትን ምክንያት በንግስና ስርአቱ ላይ ሲናገር፣ በጣም ይቅርታ ቦካሳ ልመጣ ፈልጌ ነበር፣ ነገር ግን አሁን ደቡብ አፍሪካን ለመውረር እንግዲህ የሱ ሰውዬ ታሪክ አስገራል እየተዘጋጀው ስለሆነ ኢምፔሪያሊስትና እነዚህ ነጮቹን በተለይ ደግሞ ጥቁር ደቡብ አፍሪካውያንን የሚያሰቃዩ ሀገሮቹን እነሱን ለማስወገድ ወደ ደቡብ አፍሪካ ልሄድ ስለሆነ አልተመቸኝም በሚል ከንግስናው ፕሮግራም ቀርቷል። ሌሎች ምክንያታቸውን ገልጿል። ግን በተለይ እስራኤል ኮማንዶ ቢሆንም ከእስራኤል ጋር በነበረው ግጭት እስራኤሎች ሊይዙኝ ይችላሉ የሚል ዋና ፍርሃት እንደነበረበት ይነገራል። ስለ ኢንቴቤ ኦፕሬሽን ጋር በተያያዘ ነው። እስራኤላውያንን አግቶ የነበረበት የኢዲ አሚን ዳዳ ያም የሚነሳ ነው። ከዚህ ባለፈም አፄ ኃይለስላሴም ያው አልተገኙም። ያልተገኙበት ምክንያትም መንግስቱ ኃይለማርያም በተባለ ወታደር ከሁለት ዓመት በፊት ንግስና ስርዓቱ በሚደረግበት ከሁለት ዓመት በፊት ከስልጣን ተወግደው ስለነበረ ነው። ታዲያ በ1976 ዓ ም ንጉሰ ነገስት አጼ ቦካሳ የኢየሱስ አገልጋይ፣ የሰላም ሐዋርያ በማለትም እራሱን በመሾም የንግስና ቅባቱን ተቀብቷል። በትክክል እንግዲህ ከ500 በላይ የሆኑ እንግዶች ተገኝተዋል። አብዛኞቹ መሀከለኛ ደረጃ ላይ ያሉ ናቸው። ቢቻላ የአንድ ሀገር መሪ ብቻ ነው የተገኘው እንጂ አብዛኛው የጠራቸው ቀደም ሲል እንዳነሳው አልተገኙለትም። ነገር ግን ንጉሰ ነገስት ነኝ ብለው ራሱን ቀባ በታላቅ ከፍተኛ በሆነ ድግስ። በዚህ ድግስ ላይ ትልልቅ ፕሮግራሞች ተሰናድተዋል። ምንም እንኳን እንዳሰበው ባይሆንም ንጉሰ ነገሥት ሆነ። ንጉሰ ነገስት ቢሆንም ነገር ግን በስልጣን ላይ በነበረበት ሰዓት እያሳየ ያለው ተግባሩ ግን እየባሰበት እንጂ እየቀነሰ አልመጣም። በተለይ ደግሞ ከምዕራባውያን ሀገራት ጋር ያለው ግንኙነት እየሻከረ መጣ። በአንድ ወቅት እርቦናል ያሉ የሴንትራል አፍሪካ ሪፐብሊክ ነዋሪዎች አደባባይ በወጡበት ሰዓት በርካቶችን ገሏል። ከዚህ ባለፈም ወደ ስልጣኑ መጨረሻ ያንደረደረውን አንድ ነገር አድርጓል። በሚስቱ እንግዲህ ብዙ ሚስቶች ነው ያሉት፣ በአንደኛዋ ሚስቱ ስም የተገነባ አንድ የጨርቃ ጨርቅ ፋብሪካ ነበር እና ከዛ ፋብሪካ ውስጥ የሚመረት ዩኒፎርም ሁሉም የሀገሪቱ ተማሪዎች እንዲለብሱ የሚል አስገዳጅ የተባለ ሕግን አወጣና ይህን ህግ በርካታ ተማሪዎች ተቃወሙትም፣ የተማሪዎች አብዮትም ተቀሰቀሰ። ልክ እኛ አገር በ1966 በእኛ አቆጣጠር እንደተቀሰቀሰው አይነት የተማሪዎች አብዮት ተንቀሳቀሰና ሴንትራል አፍሪካ ሪፐብሊክ ላይ ከባድ ተቃውሞ ተነሳ። ከመቶ በላይ ሰዎችም በዚህ ሰው እየተገደሉ በትክክል ከመቶ በላይ የሆኑ ተማሪዎችን በተለይ መግደሉ አለም አቀፍ የሆነ እንቅስቃሴ እንዲነሳበት አደረገ። ስለዚህ በወቅቱ ደግሞ የቀኝ ገዢ የነበረችው ፈረንሳይ ይሄ ሰው በህዝቡ በጣም እየተገፋ እየተጠላ ነው እና የኔንም ጥቅም ያሰጣኛል። ልክ አሁን ላይ በተለይ በምዕራብ አፍሪካ እንደምንሰማው አይነት ነገር ማለት ነው። ምዕራብ አፍሪካ ውስጥ ያሉ ወታደሮች አመጽ እያስነሱ እንደሆነ ይታወቃል። ስለዚህ ልክ እንደዚ አይነት ነገር እንዳይነሳ የሚል ፍርሃት ስላደረባት፣ ይህንን ሰው በመፈንቅለ መንግስት በሌላ ኃይል እንዲነሳን ያደረገችው አንድ ኦፕሬሽን ኦፕሬሽን ባኩንዳ የሚባል ኦፕሬሽን በማቋቋም እሱ ለዶላር ልመና ወደ በወቅቱ የሊቢያ ፕሬዚዳንት የነበረው ሙሀመር ጋዳፊ ጋር ሄዶ ነበር። ትሪፖሊ ነበር የነበረው። ታዲያ በዛን ወቅት ይሄ ኦፕሬሽን ባኩንዳ በተባለ ጀኔራሎችንና ሌሎች የሴንትራል አፍሪካ ሪፐብሊክ ከፍተኛ ባለስልጣናትን በማካተትም እሱን ከስልጣን እንዲወገድ አድርጋ ነበረ። እሱም ታዲያ እዛ ሆኖ ይህንን መርዶ ከሰማ በኋላ በቀጥታ ሙሐመድ ጋዳፊ እዛው እንዲያኖረው ቢጠይቅም ያው ከስልጣን የተወገደ ሰው ለእሱም ጥቅም ስለሌለው ነው አለ። ወዲያው ወደ አይቮሪኮስት ሄደው በጣም ቀላሉ የሆነ መፈንቅለ መንግስት እዚህ ምድር ላይ የተደረገው አይቲንግ እሱ ይመስለኛል። በቀላሉ ብዙ አይነት ውጊያም አልነበረም። ለሀገሩ እንግዲህ ለሀገሩ ነው ብር ሊያመጣ ሄደው ሊሆን ይችላል። እንግዲህ ሊባ ሄደ ከወዳጁ ጋር ሚስት ሊያመጣም ሊሆን ይችላል። እዛው በሄደበት ነው ቻው የተባለው። ከሊቢያ እንዳልከው ወደ አይቮሪኮስት ሄደ። አይቮሪኮስትም ብዙ ሊያኖሩት አልቻሉም። በጣም የሚያስገርመው ነገር ግን ከዚህ መፈንቅለ መንግስት ጀርባ አለች ወደ የምትባለው ፈረንሳይ ነው። ፈረንሳይ ደግሞ ቤት ነበረው ቪላ ቤት ነበረው፣ እዛ መኖር ጀመረ። እጅግ በጣም የሰውዬ እጅግ በጣም አስገራሚነቱ የሚቀጥለ ደግሞ ከዛ በኋላ ነው። ፈረንሳይ ጥቂት ከኖረ በኋላ ስድስት ዓመት አካባቢ ይመለሳል ወደ ሴንትራል አፍሪካ። ስለ ሰውየው እንግዲህ ብዙ ነገር ማለት ይቻላል። እንግዲህ ሰውየው በጣም ንጉሰ ነገስት ከሆነ በኋላ አሁንም ስልጣን ማጣቱ አልተዋጠለትም መሰለኝ። በቀጥታ የፈረንሳይ ቪላ ውስጥ የተወሰኑ ዓመታትን ከኖረ በኋላ ሴንትራል አፍሪካ ሪፐብሊክ ውስጥም ትንሽ መንገጫገጮች ነበሩ። በእርግጥም ከሱ በኋላ የመጣውን መሪ ወዲያው በአንድ አመቱ ተቀይሯል። ሌሎችም እንደዚሁ ህዝባዊ ንቅናቄዎች ነበሩ። ታዲያ በቀጥታ በፌክ ፓስፖርት አድርጎ በውሸት ፓስፖርት ከፓሪስ ተነስቶ ባንጉይ ይገባል። በቀጥታ ባንጉ እንደገባ ብዙ ሰው አላወቀውም ነበር። ኤርፖርት ውስጥም እየተንቀሳቀሰ ጎበዝ፣ ብቻውን ነው የመጣው። ብቻውን ስሙ ቀይሯል። በሌላ ፓስፖርት ነው የመጣው። ማንንም አላወቀውም። ነገር ግን በድንገት አንዱ ሰው እያገኘ አንዱ ሰው አወቀ። ቡካሳ እያለ እንዴት እንደ የዛ ሰውዬ ባላዩ እንኳን ጮሱ ይታየኛል። ወዲያው እንዴት እንዴ ቦካሳ ምናም ሲል ሰው ሁሉ መሰብሰብ ጀመረ። እና በዛን ወቅት እሱ እንግዲህ ከሰባ ከሰማንያ ዓመት በፊት የፈረንሳይ ንጉስ የነበረው ናፖሊዮን ቦኖፓርቴ በአንድ ወቅት እንግዲህ ታስሮ ሲፈታ ህዝቡ ሆ ብሎ ነው በቃ የተቀበለው፣ ነው ያን አይምሮ ውስጥ ስሏል። አሁን እሱ ተመልሶ ሲመጣ ንጉሶ ይማረን ንጉሶ ይማረን፣ አንተ ተሻለን ነበር ብለው ይቀበሉኛል ብሎ ስላሰበ አደባባይ ላይ ወጥቶ እንግዲህ የሆነ ቦታ ሆኖ ንግግር ማድረግ ጀመረ ማለት ነው። በእርግጥ ንግግር ማድረግ እንደጀመረ የተወሰኑ ሰዎች እንደመደገፍ ነገር አድርገውት ነበርና እመጣለንም ብለው በጭብጨባም ንጉሳችን ብለው የተቀበሉትም ነበሩ። ነገር ግን በወቅቱ ፖሊሶች ተደናግረው ሁኔታውን ለተወሰነ ደቂቃዎችና ሰዓታት ያህል ምንም ለማድረግ አልቻሉም ነበረ። ነገር ግን ብዙም አልቆየም። 30 40 ደቂቃ የሚቆይ አይመስለኝም። ወዲያው ፖሊሶች ተከበበ፣ አካባቢው ተከበበና በቀጥታ እጁ እጁ ላይ አበባ ሳይሆን ካቴና ገብቶ በቀጥታ ወደ እስር ቤት ነው የሚሄደው። ምናልባትም ከዛ ቀደም በስልጣን ዘመኑ የገደላቸው ያደረገው ግፍ ይመስለኛል አዙሮ ያመጣውና የሰው ደም ነው ያ ይመስላል፣ ወደዛ አመጣው። በቀጥታ እጁ ላይ ካቴና ይገባና ወደ እስር ቤት ይገባል። ነገር ግን ሊያሳምናቸው ሞከረ። የለም ከዚህ እኔ የመጣሁት በፈረንሳዮች የደህንነት ሰዎች ታግዤ ነው ወደዚህ የመጣሁት እና እንዳትነኩኝ አይነት ነገር አለ። ነገር ግን ሊሰሙት አልቻሉ። በራሱ ፍላጎት እንደመጣም ወዲያው ታወቀ። እጀሙቅ ገባለት። ወዲያው ወደ ከርቸሌ፣ እንግዲህ በኛ ሀገር ቋንቋ ወደ ከርቸሌ ከገባ በኋላ ምንድን ነው የሆነው? የህግ ሂደቱ በዛው ቀጠለ። በበርካታ በነብስ ግድያ፣ በሀገር ምዝበራ እንደዚሁም ደግሞ ሌሎች አጸያፊ ነገሮችን በመፈጸም ወንጀል ተከሰሰ። ወዲያው የተፈረደበት በነገራችን ላይ ሞት ፍርድ የሞት ፍርድ ነበር። በመጀመሪያ የሞት ፍርድ ነበር የተፈረደበት። ነገር ግን ብዙም ወደ እድሜ ልክ ተቀየረለት። ወደ እድሜ ልክ ተቀይሮለት፣ በጣም የሚያስገርመው ግን ከተፈረደበት በኋላ ራሱን አፕዴት አደረገ ወይም ቀየረ። አሁን ያቺ ሃይማኖታዊን መዘዛት ከአርዷን መዘዛት እኔ የኢየሱስ አገልጋይ ነኝ። መንፈሳዊነት ነው ከዚህ በኋላ ውስጤ ያለው ፖለቲካው ትቻለውኝ መንፈሳዊውን ነገር እየሰበኩ መኖር እፈልጋለሁ አለ። ኦኬ ይሄ ሰው እውነት መንፈሳዊ ሊሆን ይችላል በሚል ሰባት ዓመት አካባቢ ካሰሩት በኋላ ፈቱት። አዎ እንግዲህ ይሄ ሰው ከቤተ ክርስቲያኑ በነገራችን ላይ በመሀል ወደ ትሪፖሊ በሚመላለስበት ሰዓት ወደ ሊቢያ በሚመላለስበት ሰዓት ሃይማኖቱን ቀይሮ ነበር። ሃይማኖቱን ቀይሮ የተወሰኑ ዶላሮችን ከሙአመር ጋዳፊም ለማግኘት ስሙን ሁሉ ቀይሮ ሙሀመድ ቦካሳ በመባል የእስልምና ሃይማኖትን ተቀብሎ ነበር። ወዲያው እንዳሰበው ዶላሩም የተገባለት ቃልም በፍጥነት አልመጣ ሲለው ቶ እና ወደ ካቶሊክነቱ ተመልሶ እኔ ክርስቲያን ነኝ በማለት እንደገና ሌላ እንግዲህ 13 ኛው ሐዋርያ ሆኖ መጥቷል። 14ኛ መጀመሪያ እንግዲህ እንደዛ እየተቀያየረ ጂያን በደል ቦካሳ የእስር ቤት ቆይታው ላይ ይህንን ሁሉ አድርጎ ከእስር ሊፈታ ችሏል። ባስገራሚ ሁኔታ ሰባት ዓመት አካባቢ ብቻ ነው የታሰረው። ተፈታ። እስከ 1996 ድረስ በሕይወት ቆይቶ ነበር። በተፈጥሯዊ መምነ እንግዲህ የዚህ አባገነን ሰው ታሪክ መቋጫው ይሄ ሆኗል። በርካታ መሪዎች እንደሚሆኑት ሁሉ እሱም እስር ቀምሷል፣ ስደትን ቀምሷል። በመጨረሻም እንግዲህ አልቀረም ሞትንም ቀምሷል። እንግዲህ በርካታ ሴቶችን እቁባቶችን እንደሚስት አድርጎም በሴንትራል አፍሪካ ወይ በባንጉይ ሲያኖር የነበረው ሰው ሚስቶቹ በድህነት ተቆራምተው እስኪሞቱ ድረስ በነገራችን ላይ በተለይ ደግሞ ኦግስቲን የምትባለው የምትባለውና እጅግ ጥሩ ቀረቤታ ያላት ከሱ ጋር ብዙ ዓመት የሚኖረች ከበርካታ የወለዳቸውን ልጆች ሰብስባ የምታበላው የምታጠጣው አታ በባንጉይ ጎዳናዎች ላይ ሁላ እስከ መውጣት የደረሰች እና አሁንም ድረስ በዛው የምትኖር በእድሜዋም ገፋ ያለች በጣም የምታሳዝን አይነት ሆናለች። ሮማንያዊቷ ያገባት ልጇን እዚሁ ባንጉ ትታ ወደ ሮማኒያ ተመልሳለች። ቬትናማዊት ደግሞ እንደዚሁ ያገባች አለም። በነገራችን ላይ አንድ ነገር አስታወሰኝ እዚህ ጋር ስለ አንድ የቬትናም ሚስትና እዛ የወለዳት አንድ ልጅ ነበርና እሱ የወለዳት አንድ ልጅ ና ስቴፕ ፋዘር የሚሆናት ወይም ደግሞ እንጀራ አባት ሌላ ልጅ ነበርና፣ ሁለቱን ልጆች በጨረታ ነበር በሴንትራል አፍሪካ ሪፐብሊክ ላይ ይዳራቸው። በጨረታው ወቅት እንግዲህ በርካታ ከሴንትራል አፍሪካ ሁሉም ወንዶ የተሰብስበው ጨረታውን ተጫርተው ሁለቱን ሴቶች አግብተው ነበረ። እንደ አጋጣሚ ሆኖ የእንጀራ ልጁ ባል በመፈንቅለ መንግስት ተጠርጥሮ ተገልጧል። እንደዚሁም የእሷ የትክክለኛ ልጁ ባል ደግሞ እስከ መጨረሻው ድረስ ዶክተርም ስለነበረ እስከ መጨረሻው የህይወት ዘመኑ ድረስ ወዳጁ የነበረ ሰው ነበረ። በጣም ግን የሚያሳዝነው አብዛኞቹ ልጆቹ እጅግ በድህነት ውስጥ እንዲኖሩ ፈርዶባቸው የሄደ እጅግ በጣም አሳዛኝ ሰው ነው። በትክክል እንግዲህ ስለ ዣን በደል ቦካሳ እንግዲህ ይሄንን አልናችሁም ይህ ባዮ አለም ነው በብስራት ቴሌቪዥን እኔ አዘጋጁ ነኝ ብሩክ ጫላ ነኝ እንዲሁም እኔ ይልማ ዘርይሁን በጋራ እስካሁን አብረን ቆየን እስካሁን ከእኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን በሚቀጥለው ሳምንት በሌላ እጅግ አስገራሚና አነጋጋሪ ሰው እንመለሳለን ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን መልካም ቀን መልካም ሳምንት